አሰላም ዐለይኩም ራህመቱላሂ ወበረካቱ። እድና የተከበራችሁ የኢትዮጵያ ና ቤተሰቦች እንዴት አላችሁ? ደህና ናቸው አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ሁላ ማነው ወይ? በያላችሁበት ባለም ዳርቻ ሰላማችሁ ተተረ ይበልልን። እኛ እንግዲህ ደህና ነን አልሐምዱሊላህ። እስኪ ማሜ ሰላም ይበላችሁና እናወራችሁ ማለት ነው እ ሰላም እንዴት ናችሁ? ሁላችሁም በያላችሁበት ያለ ሰላም ሁላችሁም በያላችሁበት አላህ ይጠብቃችሁ ማለት ነው ወጣችሁ እንዲገቡ የዱዓችን ነው ማለት ነው። እና ወጣወቱ መግባት በአሁኑ ሰዓት በጣም አስቸጋሪ ነው። ለምጠት በወንድማችን በሚዲያ ላይ በምናውቀው ደግሞ አንድ ሰው ሚዲያ ላይ እየሰራ ማለት ነው ከዛ ሰዓት ሲሞት የሆነ ነገር ሲሆን ሲያሳዝን በጣም ነምጃ ብቻ በጣም ከውስጣቸው የሆነ ነገር ነው ምታጡት ይመስለው እና ይሄ ልጅ እንግዲህ ቢያንስ ታዳጊ ነው እንደዚህ በቃ ብዙ ወደፊት ዓላማ ያለ ልጅ ነውእና እንደዚህ ከአጠገባችን ንጥለሽ እያያችሁት ነው። እና ሁላችሁም ወደ ራሳችን ተመልሰን እንግዲህ አሁን እንግዲህ ብዙ ዩቲዩበሮች እያሽከረከራችሁትን ይ ቪ ያላችሁት ወንድሙ የሆነ እየለጠፋችሁ ይሄ ነው ገዳዩ፣ ይሄ ነው ገዳዩ ሳታቁት እያላችሁ ነው ያላችሁት፣ እና ይህንን ተቆጥባችሁ እነዚህ ልጆች ተይዘው እንግዲህ አሁን ብሬክስ እያለ ያለው በቴሌግራም ገጹ ተናግሯል። በካሜራ የተያዙ እነዚያ ልጆች እንግዲህ እየተናዘዙ ነው ያሉት ነው እንጂ የተባለው እውነት ገዳይ አልተነገረ ማለት ነው። በሰዓቱ በካሜራው ላይ በድርጊቱ ቦታ ላይ ያሉ ናቸው የተያዙት እንጂ ገዳዮች ላይሆን ይችላሉ ሊሆን ይችላሉ። እንደዚ ነው የተባለው። ሁላችሁም ራሳችሁን ጠብቃችሁ ጓደኛም ምሳ አታምኑ ሙሉ ለሙሉ በቃ ወደ ስራችሁ ሆናችሁ ወደ ሀገራችሁ በሰላም የምትገቡ ይሄ ትልቅ ድዋ ያስፈልገዋል ማለት ነው እና ራሳችሁን ጠብቆ ለማለት ነው። ይሄ ሁሉ አንድ ሰው ከሆነ ከአንድ ሰው ትምህርት መያዝ ያለባችሁ ሁላችሁም። ይሄ ልጅ እንግዲህ ለሁላችንም ትምህርት ነው የሚሆነው። ሳቂታ ነው፣ ተጫዋች ነው፣ ሳያጠፋ ይቅርታ የሚል ልጅ ነው እና ያው እንግዲህ ብሬክስ ጋር ብዙ አሳይፈናል ብዙ አስተምረውናል እና እንግዲህ ከባጠገባችን ይሄ እንጥላለ እና ይህንን ተከትሎ ሰሞኑን በሳውዲ ራሱ ብዙ ነገሮች ተስፋፍተዋል እና አፈሳም እየጨመረ ነው ያለው። አሁን ላይ ከባድ ነው፣ ምክንያቱም እነዚህ ራስ በራሳችሁ ኢትዮጵያውያን እየተገዳደላላችሁ እንዴት፣ ምህረት ሲኖረው የሳኡዲ መንግስት እንዴት እንደዚህ እያ የራስ በራሳችሁ እየተገዳደላችሁ እንዴት የራሱን ህዝብ በቃ ምን ጨርስ ነው የሚመስለው ራሱ ማለት ነው። እና ራስ በራሳችን እየተጨረስን ነው ያለ ነው። አሁን ለራሱ እዚህ ሀገራችን ሰላም አይደለም። በራሳችን አሁን ፈጣሪያችን ራሳችን እንዳይገለን እያልን እየጸለይን ያለ ነው። ዱዐ እያደረግን ነው ያለ ነው እና ያላህን ትንሳ ቆየንኛል። ደግሞ ራሳችን እንደዚህ እየተገደድን ስለሆነ በአሁኑ ሰዓት ላይ በጣም ከባድ ነው። ያላህም ቁጣም እንደምታዩት ጦርነቱ በውጭ ዓለም ታላላቅ ሀገሮች፣ ኳታር አሁን የሚገኙ ስደተኞቻችን በጣም ጭንቀት ላይ ናቸው ያሉት። በላያቸው ላይ ሚሳይል እየነደደ ነው ያለው እና በጣም ከባድ ደግሞ እናቴ አብዛኛው አሳዝኗታል። ወላሂ እናቴ እስካሁን አልወጣችም፣ በውስጥ እያዘነች ነበረ። ብዙ ታሪኩን ታውቃለች። ምግብ ሰርቶ ፊት የተለባሽ ቤሲል ለራሱ በጣም አዳምጣው ነበር እና እና በጣም ያሳዝናል ልጁ እንዴት ነው ልጁ በጣም ነው የሚያሳዝነው በጣም እኔ እንጃ እኔ አንዳንድ ጊዜ ሶሻል ሚዲያ ላይ መተዋወቅ ወላሂ በጣም ያው ቤተሰብ ብላችሁ ቁጠሩትና እንደዚህ ሶሻል ሚዲያ ላይ የሚገኝ ሰው በሶሻል ሚዲያ ላይ የሚታወቅ ሰው ማለት ነው ያው እንደ ቤተሰብ እንደወንድም እንደ እህት ነው እናንተ ልክ ጠዋትና ማታ እኛ ቪዲዮ ሰርተን እንደምትከታተሉ እንደምትወዱን እንደምታደንቁን ሁላችንም አሁን ዩቱብ ላይ ሶሻል ሚዲያ ላይ የምንገናኝ ሰዎች ያው እንድናንተው ማለት ነው። እና አሁን ጠፍቶ ነበር እና እንዲሁም ተይዞ ነበር እንደ እያልኩኝ ነበረ ብዙን ሰዓት አጋጣሚ አሁን በቅርብ ሰዓት ነው የመጣው ስፋሃን አላሱ ከሚዲያው ላይ ለመሰነባበት ነው መሰለኝ። እና ምን አለ ፊቱን ማክስ ምናምን ነገር እያደረገ ነበር የሚሄደውና እንደዚህ እንትን አልኩኝ። ቡና በጣም የቡና ሽታ እንግዲህ እወዳለሁ በነገራችን ላይ እኔም አዲስ አበባ ሆነ ስራ እየሰራሁ ነበርና የሆነ ሻይ ቤት ከፍቼ እንደዚ ቡና ሳፈላ እንኳን ራሱ ጀበናውን ክፍት አድርጌ እንደዚህ የማሸትበት ሰዓት ነበረኝ። እና እሱም ቡናውን እየቆላሁኝ እያለ ያ ትንፋጎኑ ሲወጣ፣ እንትኑ ጭሱ ሲወጣ ልጁ በጣም አሳዘነን ማለት ነው። በጣም ውስጤን የጎዳው እንደዛ ሆኖ ማለት ነው። በሰው ቤት እየተቃጠለ እየተንገበገበ ፊቱን ሁለተኛ የተሰራበትን ልጅ ነው አሁን እየተስተካከለ ነበር እና እንደዛ ሆኖ አላህ እንግዲህ ወጥቶ ከመቅረት አላህ ይጠብቀንና እሱ ሰርቶ ወደ ሀገሩ ለመግባት ትዳሩንም እዛው ቀና ለማድረግ ነው። እንግዲህ ሚስት ማለች ታውቃታላችሁ፣ ብዙዎቻችሁም ላጣቋት ትችላላችሁ። ዜድ ነው የምትባለው። እና እንትን ይቱ ዩቲዩብ ራሱ ነበራት እና በአብዛኛው ጊዜ እሷ እና እሱ ነበሩ የሚሰሩ ብሬክስ እና መሲ እዛ ውጭ በነበሩበት ሰዓት አብረው ነበር የሚሰሩት እነሱም። እና በጣም ታዋቂ ናቸው፣ ጎበዞች ናቸው፣ ግዝፀኛ ናቸው፣ ተጫዋች ናቸው። በጣም ነው ደስ የሚሉት ፍቅራቸው፣ ሁሉ ነገራቸው ላይ እንጃ እንደ አላህ ሰብሩን ይስጣት ነው ምለው እኔ። በጣም ከባድ ነው የሚወዱትን ሰው ማጣት ማለት፣ በጣም የቀን ጨለማ ነው፣ መቼም ጊዜ የማይለመድ ነው ማለት ነው። አላህ ሰብሩን ይስጣት ነው ምለው፣ ጥናቱን ይስጣት ብርታቱን ይስጣቸው። ብሬክስ ራሱ ወላሂ ሲያለቅስን ያስለቅሰኛል። እኔ ብሬክስ ማለት ነው እንኳን እንደዚህ የሚወደው ነው እንዲሙን ማለት ነው ቀርቶ ሊቢያ ላይ ስንት ስቃይ ለሚወርድባቸው እንኳን ራሱ ቪዲዮ እያየ የሚያለቅስ ሰው ነው። በጣም ጎበዝ ልጅ ነው። እኔ ብሬክስን አደንቀዋለሁኝ እና እሱ እንደዛ ሲሞት እንዲ ብሬክስ እንዴት ነው ይህንን አዘን የሚችለው ነው ያልኩት። ወላሂ እና አላህ ጽናቱን ይስጣቸው ለሁሉም ማለት ነው። መቼም እንግዲህ ያው በዙ ሄድ ተነሳ ሐኪም ቤት እንደገባች አይቻታለሁ ማለት ነው። ግልኮስ ምናምን ተሰጥቷት እና ከባድ ነው። አላህ ጽናቱን ይስጣቸው። ያሳዝናል። ማመን መተማመን በአሁን ሰዓት የለም። ሀገራችንም ላይ እንደዚህ ወንድሙን እየገደለው፣ ወንድሙን ወንድሙ እየዘረፈው፣ እህትና እህት እየተጣላ እየተዷለተ እየተሸማገለ በፍርድ ቤት የሚካሰሰው እናትና አባት እህትና ወንድም፣ በቃ በስደት ላይ ሆነን ራሱ ጓደኛ ብለን ያመን ናቸው አብረው እየኖሩ አብረው እየሰሩ እንደዚህ አይነት አደጋ የሚፈጥሩባቸው የውጭ አይደለ እና። በአሁኑ ሰዓት እንግዲህ እኛ ለእስበሳችን ያልተዋደርንና እስበሳችን በዜጋችን ላይ እንደዚህ አይነት ቢላ አሰንዝረን የምንገል ከሆነ ማን የሚያምነንኛል? ማን ያምነናል? ይህ አሁን እንግዲህ ወላሂ ወንዶቹን ተዋቸው፣ ወንዶቹን አሁን እያፈሷቸው ነው ያለው። ሴቶቹ ግን ስቃይ ነው ሴቶቹ ማለት ነው። እናንተ ውሾች እኮ ነው የሚሉት እንኳን እንደዚህ በሚሏ ታርዶ አይተው አይደለም። ወላሂ ተጣልተው እንኳን ሲያዩ ማለት ነው። እናንተ እኮ ለዜጋችሁ እንኳን መተሆኑ ሰዎች ናችሁ። እኔ እፈራለሁ። እኔ ራሴን እፈራለሁ። እናንተ እኔ እፈራለሁ ነው የሚሉት። አንዳንድ ጊዜ ግን ብቻ ንትታኝ የማትሄድ በሰዓት ነበር አታረቧ ማለት ነው። ማለትም እኔ እናሱ መቀመጥ አትፈልግም፣ ትፈራለች። እናንተ ብትገሌ ምን ልልሽ ነው ትላለች። እነሱ ደግሞ አንዳንድ ጊዜ ግልጸኛ ናቸው። የሚናገሩትን ነገር ፊት ለፊት ነው የሚናገሩትና ብትገለኝስ? እኔ እዚህ አንቺ ጋር ቁጭ ብዬ፣ ኧረ አስታፍረላህ በይን። ኢስላም ነኝ አልሐምዱሊላህ። ማንኛውም ሃይማኖት ቢሆን ግደል የሚል የለም እና እኔ አልገልሽም። አስታፍረላህ ወይ ምን ብዬሽ። እና እህቴ እኮ ማለት ነው አንቺ፣ እህቴ እኮ ማለት ነው አንቺ ነው የምላቸው ማለት ነው። እና በአሁን በተለይ ይሄንን ጉድ ሲሰሙ እናንተ እንደዚህ ናችሁ፣ እንደዚህ ናችሁ እያሉ ነው የሚያሰቃያችሁ። ግን እናንተ በዚህ ሰዓት ምንም አፍ ማውጣት የለባችሁ። ዝም ብላችሁ ወደ ስራችሁ ነው። ሰው አትመኑ፣ ጓደኛ አትመኑ። ኢትዮጵያ ነው ወንድሜ ነው እህቴ ነው አትበሉ። በዚህ ሰዓት መተማመን ራሱ አያስፈልግም ራስ ማዳመጥ ነው ወደ ራስ መመለስ ነው እንደገና ደግሞ ያልሆነውን ሰው የሰውዬ ነው ገዳው ብላችሁ መፖስተት እራሱ የራሱ ወንጀል ነው ለምን ብትሉ አሁን አብሮት የሚሰራው ሰው ጤነኛ ሆኖ ሌላ ሰው ደግሞ ሊገል ይችላል ስለዚህ እናንተ አብሮት የሚሰራውን ሰው ይሄ ነው ገደለው ብላችሁ ሶሻል ሚዲያ ላይ ብታወጡት ያ ልጅ ደግሞ ንጹህ ከሆነ እናንተን በወንጀል አጥፊ ቢይዛችሁ እንኳ ራሱ ያገኛችኋል ማለት ነው እና ዝም ብላቸው። አሁን ዩቱብ ላይ ለመነገድ እና ዩቱብ ብር ለመሰብሰብ ወላሂ ጥሩ አይደለም። እንደዛ ታድርጉ አለ ስራኛ ሁን አላህ አለም ነው የምንለው እንጂ አላህ የወቀው ማን ግደለው ማን ግደለው። የምናቀው ነገር ሀበሻ ግደለው አረብ የግደለው አላወቅንም እስካሁን ድረስ ማለት ነው። ልጁ ተገደለ ነው እንጂ ማን እንደገደለው እስካሁን ድረስ የወጣ ነገር የለም። ሳውዲ እኮ መርፌ ቀዳዳ ውስጥ ቢገባ እንኳን ራሱ ፈልቀቆ የዋጣ ህግ አላቸው። የትም የማያመልጥ ማለት ነው የትም ቦታ እና ልጁ አሁን ለዛሬው ቢጠፋ እንኳን ራሱ ባይያዝ እንኳን ራሱ ለነገጧት የሚያዝ ነው። አንድ ጊዜ እኮ ሶሻል ሚዲያ ላይ ቲክቶክ ላይ ቀርቡ ማንም አይፈራሽ ሙላሽ እናንተ ቲማቲሞች ያላችሁ እንግዲህ ብዙዎቻችሁ ልታውቁ ትችላላችሁና የሆነ ልጅ ነው። እናንተ ቲማቲሞች ማለት እንግዲህ እናንተ የማትረቡ አፈርጣችኋል፣ ምናምን ብሎ ቪዲዮ ሰራ። ያንን ልጅ ምንድን ያደረጉት በሁለተኛው ቀን ያዙት፣ በሁለተኛው ቀን እዛችሁ ቦታ ላይ ያዙት። ይዘው እያስለፈለፉ ይቅርታ አስጠይቀውታል። እና ሳውዲ ላይ ምንም መናገርም ምንም ነገር አይቻልም ማለት ነው። ገሎ እንኳን ገሎ የሄደውን አይደለም ተሳርቦ እንኳን እራሱ ወዲያው ነው የያዙት ማለት ነው። እና እኛ አሁን እውነታው እስከሚወጣ ድረስ እነሱ እኮ ልጁ ሲይዙት በራሳቸው ሚዲያ ላይ እኮ ያወጡታል። ሳውዲ ጋዜጥ የሚል አለ እንትን ላይ ዩቱብ ማነው ፌስቡክ ላይ ማለት ነው። እንደገና ኢንስታግራም ላይ አላቸው የራሳቸው የጋዜጣ እንትን ሶሻል ሚዲያ በዛ ላይ ይለቁታል። እስከሚለቁት ድረስ እኛ ሰበር ብለን ማዳመጥና ማለት አለብን። የወንድማችን ደም እንደፈሱ አይቅር። ወላ ይሄ ልጅ እንኳን ሞቱ አይደለም እንደ ሴተኛ እንኳን ራሱ የሚያሳዝን ልጅ ነው። ወላ ያሳዝናል። እኔ በጣም ውስጤ ነው የጎዳው። ወንድ ልጆች አረብ ሀገር ሄደው ሲሰሩ እኔ እሸማቀቃለሁ። መቼም ቢሆን እኔ ማሜን ራሱ እስካሁን ድረስ ፓስፖርቱን ተዋጣሁን ዓመት ሊሆነው ነው፣ ግን መላክ አልፈልግም። ምነው እኔ በሄድ ይሻለኛል ነው እኔ ህጅ የብሳሉ ደስ ይለኛል። ለወንድ ልጅ ስቃዩን በጣም የማውቀው ሙቀቱ በዛ ላይ ደግሞ እንደዚህ አይነት አደጋ ይፈጠር ይችላል። እሱ ብቻ እኮ አይደሉም ስንት አረብ ሀገር ላይ እየፈሰሱ ወንድሞቻችን እኮ አሉ፣ እንደዙ የሱ አጋጣሚ ገጥሟቸው ማለት ነው። በሊቢያ ላይ በስንት ሀገር አሉ ሬሳቸው እንኳ ሳይነሳ ዝም ብለው የቀሩ ፍሪጅ ውስጥ ደርቀው ማለት ነው። እና ጓደኛ ማትመኑ ክፋት ተነጋገሩ። እንደዚህ የምትጠራጠሩትን ጓደኛ ደግሞ አረቁ ብዙ መነጋገር ማያስፈልግ መራቅ ያስፈልጋል። እና ውድ እህቶቻችን ወንድሞቻችን እንግዲህ ከእንደዚህ አይነት አደጋ አላህ ይጠብቃቸን አላህ ይጠብቀን። በጣም ነው ያዘንኩት እኔ ዋላሂ በሶሻል ሚዲያ ላይ በማንኛውም ብትገቡ አሁን የሚገኘው የሱ ፎቶ ስለሆነ እንዲሁ ከአሁን በኋላ ፎቶውንም ባናሰራጨው እንደዚህም አንዴ ሁለቴ የተሰራበት ከዚህ በላይ ደግሞ ልጁን በቃ ምንም በዱንያ ላይ እንደዚህ ሆኖ ተቃጥሎ በቢላዋ ተቀዶ ሞቶ ደግሞ መልሰ መተኛ አናሳጣው። ጥሩ አይደለም። አስር ጊዜ አናንሰው ማለት ነው። ባለው ነገር ባለው ሁኔታ ብሬክስ በኢንስታግራምም፣ እንደገና በቴሌግራምም፣ በፌስቡክም እየለቀቀን አለው ከሱም መከታተል እንችላለን እንጂ እኛ ላይ የነውን ያሰማነውን ነገር ዝም ብለን በሶሻል ሚዲያ ላይ የወዘወዝን ልጁ መኝታ አናሳጠው። አላህ እንግዲህ ምንም ማድረግ አይቻልም። አላህ ሶብሩን ይስጣቸው ላዘናቸው ሁሉ አላህ ሶብሩን ይስጠን ነው ምለውን በጣም ያዘንኩት ላይ በጣም ያሳዘነኝ በህፃንነቱ እንደዚህ ቅጥፍ ብሎ መቅረቱ፣ አንድ ህፃን ሳይወልድ ጊዜ እኔ አንዳንድ ጊዜ በጣም እኛ ሀበሾች ስንባል ሞኝ ነው ተላላ ነን። ይሄ ልጅ ይች ልጅ ታገባ፣ እኔ እንኳ ካወቅኩት ቢያንስ እንኳን አስር ዓመት ገደማ ያልፋቸዋል፣ ያልፋቸዋል ከአስር ዓመት በላይ ማለት ነው። እስካሁን ድረስ አልወለድ እንዴት ወላ ልጅ እኮ ማለት እኮ ስንመጥሪያ ለእናት ራሱ ምትክ ነው፣ ለእናት ምትክ ነው። አሁን ይሄ ልጅ ወልዶ ቢሆን ያንን ልጁን ስታይ እናት ትረጋጋለች። የልጅ የምትክ እያለች ታንከባከባለች እናቱ ማለት ነው። ይሄ ልጅ ግን ሀብት ሰብስቤ፣ አንዳንድ ልጆች ቤት ሳንሰራ ቦታ ሳንገዛ ይሄን ሳናድርግ ቤታችን ሳንፈርሽ የሚሉ አሉ። እና አንዳንድ ጊዜ ወላ መውለድም ራሱ ጥሩ ነው መውለድ አሁን ይሄ ልጅ የሰራውን እሷ እናቲቱ ራሱ ሚስቱ እንደዚህ ልጅ ቢኖራት አሁን ብዙ ሀዘን ብዙ ጸጠት ይገባታል። እና ልጅ ብትወልድ ጥሩ ነበረ። አልሆነም። እንግዲ ከዚህ ድረስ ናት ቀንህ ብሏታል። ልጁ ባጭር ቀረ እና መውለድ ግን ጊዜ ሳያልፍ ሞት ሳይሽቀዳደመን መውለድ ጥሩ ነው ጥሩ ነው። ወላሂ ሁን አልሐምዱሊላህ ረብል ዓለሚን እኔ አሁን ብሞት እንደው አይፍረድብኝ አይሻብኝ እንጂ ልጆቼ የለፋሁበትን አረብ ሀገር እንደው ምጥፍጥፍ ያልኩበትን የልጆቼ ነው። እና እኔ ያው እንደው ሞትን የያዝልኝ እንጂ የወለደ ሰው ንብረቱን እንኳን ራሱ የሆነ በቃ ህመም በጠናበት ሰዓት ንብረት እንዴት አላደርገው አይልም። ለልጆቹ ስለሚሆን ማለት ነው። እና መወለድ ጥሩ ነበር፣ ግን አላለለትም። ምንም ማድረግ አይቻልም። እንግዲህ ማሚ ማጠቃለያ ካለው ይስጣችሁና፣ ኢንሻላህ ቀጣይ ቪዲዮ። አሁን ሰሞን ደግሞ ባልተና እያዘግጃቸው ሆነው ትንሽ ስራ ቢዚ ነኝ። የምትፈልጉ ካላችሁ መጀመሪያ ኮሜንት ላይ ፔል እናደርገዋለም። ቁጥራችን በዛ የግባችሁ ዘዙ። አሁን ዛሬ መጣ ነው እንግዲህ የውስጣችን ስሜት ለመግለጽ ነው ማለት ነው። አዎ በስተ መጨረሻ እንግዲህ ምነው እኔ ሁላችሁም ራሳችሁን ጠብቁ ማለት ነው። እና ሁሉም ምንም አለ ምንም አይደለም። በቃ ራሳችሁን ጠብቁ። ዱባይ ያላችሁ እራሳችሁን በጣም እኔ ዱባይ ስታው ምንም አልተነሳም። ራሳችሁን ጠብቁ። ዱባይ ያላችሁ ስማችንን አታበላሹት። ሁሉም አንዱ ባንዱ በተጠየቀው አንዱ አይበላሽ ማለት ነውና አሁን እንግዲህ ሳውዲ በቃ በዚህ በልሽ በዚህ በገዳይነት ሳውዲ መንግስት በፖሊስ እጅ ነው እየመረመረ ያለው አሁን ሀበሻን እንግዲህ ጥላቸ ነው የራስን ህዝብ እንትን ያላልክ ምንም እንትን አይልም። በግድ እያፈሰ እየወገረ ያስገባል። ምግብ ሰጠ አሰጠ አያገባም ስለሱ ማለት ነው እና ራሳችሁን ጠብቁ። የሞተ ነው የሚጎዳው። በአሁኑ ሰዓት የሞተ ብቻ ነው የሚጎዳው። የሚያለቅሰውን ምንም የሚለውን ምንም ተውት፣ ሁሉም ተውት። እስከ ጊዜው ነው ሁሉም እስከ ጊዜው ድረስ እና ራሳችሁን ጠብቁ። የሞተ ብቻ ነው የሚጎዳው ለማለት ፈልጌ ነው እና በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደምታበረታትም ሁሉ እናመሰግናለን። እኛ ማግኘት ከፈለጋችሁ፣ እኛም የምንሰራቸውን ማየት ከፈለጋችሁ ዝቅ እያላችሁ ቪዲዮዎቻችንን ብታዩት ሁላችሁም ማየት ትችላላችሁ ማለት ነው። ቁጥራችንን እናስቀምጣለን። በዛ አማካኝነት የምታገኙት ማዘዝ፣ መጥለብ የምትፈልጉ ከሆነ ከዛ ታገኙታላችሁ። እናመሰግናለን። ሰላም ሁኑልን በያላችሁበት አላህ ይጠብቃችሁ ማለት ነው ነው እንግዲህ